በዕለተ ዓርብ የሚነበብ የሚጸለይ፣ የአባታችን የአቡነ ሀብተ ማርያም ገድልን ማንበብ እንጀምራለን። ከዚህ በኋላ ወደ ምዕራብ በመለሰኝ ጊዜ ብዙ ቅዱሳን ሲመጡ አየሁና ከእነርሱ ጋር በአንድነት መሄድ እንጀመርን። ስንሄድም ብዙዎች አጋነንት እየተደነባበሩ ወደ ታች ሲወርዱ አየን። የሊህ አጋነንት ስራቸው ምንድን ነው ብለን እርስ በእርሳችን ስንጠያየቅ ከእኛ አንዱ ስራቸውን ማን በነገርን ነበር ብሎ ተመኘ። ይህንንም ስንነጋገር መንፈስ ቅዱስ ከቅዱሳኑ መካከል ለይቶ ወሰደኝ። ሌማ ጋንንት ወዳሉበት አደረሰኝ። ነፍሱን ከስጋው ሊለይ ወደው አንዱን ሰው ሲይዙት አየው። ያን ጊዜ ያችን ነፍስ አምጧት የሚል ቃል በእነርሱ ላይ ስለተነገረ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረ ያቺ ጎስቋላ ነፍስ ከስጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህን ሁሉ ካየው በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳኖቹ ነገርኳቸው። በዚህን ጊዜ ያቺን ነፍስ ይቅር ይላዝን ስለ ስለሱ አንድ ሆነን ልዑል እግዚአብሔርን ማለር ነው ለጣዖት ስትሰግድ ለኖረች ይህችን ነፍሳል አልምራት እና አትርከም የሚል ቃል ከልዑል እግዚአብሔር መጣለን ልመናችንን የማትቀበል ከሆነ በከንቱ ሰብስበህን አልን ሰብስበህናል ብለን ስላዘን፣ እግዚአብሔርን የዘነጉ ሰዎችን ቅጣት እንድታዩ ነው ብለን፣ እግዚአብሔርን የዘነጉ ሰዎች ሲቀጣቸው፣ ለደጋጎች ሰዎች ዋጋቸውን ሲሰጣቸው አይተን አንዱን አመሰገን ነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በቅዱስ ራጉኤል እጅ መብረቅ ወርዶ አንዱን ሰው ወደ ምድር ላይ ሲጥለው አየው። በዚያን ጊዜ የዚያ ሰው ነፍስ ከስጋዋ ተለየች። በኋላ አጋንንት እጅ ስላደረጓ ዘወትር ከኔ ጋር የሚኖር መላክ ነፍሲቱን ለመራዳት ተለይቶኝ ሄደ። ያቺም ነፍስ ካለችበት ደርሶ ወዳጁ ራጉኤልን፣ ወዳጄ ራጉኤል ወይ ይህ ሰው የኔ አገልጋይ ነው፣ ለምን ገደልከው? አለው። መልአኩ ቅዱስ ራጉኤልም ሰንበሳይ ላይ ዝሙትን መስራት የለመደ ስራውም ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰለት። ሀጣንን ሊያጠፋ እንጂ ጻድቃንን ሊያጠፋ መብረቅ እንዳይታዘዝ አንተ ስታውቅ የለምን አለው። ይህንንም ሲባባሉ ሂደው ከስላሴ ፊት ደርሰው ሰገዱ። ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርን ያዘከረ ሁሉ በአንተ ጸሎት ከፍዳ ይዳንልህ ብለኝ ነበር። ይህች ነፍስ የእኔ አገልጋይናትና ማርልኝ ብሎ እግዚአብሔርን ማለደ። አሁንም ይህች ነፍስ አንተ የሰጠኝን ቃል ኪዳን አምና ስታገለግለኝ የኖረች ናትና ማርለኝ ብሎ ተማጸነ እግዚአብሔርን። በጎ ስራዋን እና ክፉ ስራዋን ባስመዘነ ጊዜ በጎ ስራዋ ከክፉ ስራዋ በለጠ። ያን ጊዜም ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል ካስረከበ በኋላ ለሰባቱ ሊቃነ መላእክት አስረከባትና፣ ሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀባበሉ ከመስቀል ዘንድ አደረሷት። ከመስቀል ዘንድ ካደረሷት በኋላ ለመስቀል አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያ መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያቺን ነፍስ ወደ መስቀል ለምን ወሰዳቸዋት አልኩት። በትልቅም በትንሽም ነገር ክርስቲያናዊነትን ነፍስ የሚያቅ የሚቃወም ቢመጣባት ድል የምትነሳበትን በመስቀል ፍርድ ይታይላታልና ስለዚህ ነው አለኝ። የሚከራከራት ቢኖር ግን እንዳየኸው ወደ መስቀል ባደረሷት ጊዜ የሚቃወም ሰይጣን ይርቅላታልና ዳግመኛ አይከራከራትም። ዛሬም ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል ለመውሰድ አፈጠን ሰይጣን ሊነጋገራል ሊከራከራት እንዳይችል አለኝ። ከዚህ በኋላ ቅዱስ ሚካኤል ወደ ሰማያዊት ኢየሩሳሌም አውጥቶ በውስጧ ወዳለ ቦታ ወስዶ ከዚህ አቆመኝ። እንዲህም ባለ ስራ ሳለው የልዑል እግዚአብሔር የባህሪ ልጁ የሾማቸው የአስራ ሁለቱ ሐዋርያት ወደ እኔ መጥተው ሀብተማርያም ሆይ ከልጅነት እስከ አሁን የሰራኸውን ኃጢአት እኛ ከሰራን ያጎደልከውን ቃል መንፈስ ቅዱስ ይቅር ብሎሃል አሉኝ። ለነሱ ሰግጄ ቡራኬን ከተቀበልኩም በኋላ መልአኩ ልብሰ ተክኖ ለብሶ በርፈ መስቀል የእሳትን ፍም አንስቶ ከንፈሬን አስነካኝ። በፍቅር አንድነት ተመልሰህ ቀድሞ ወደ ነበርክበት ግባና ቢሰሙህ የዚህን ዓለም ሕዝብ አስተምራቸው አለኝ፣ እንዲመለሱ በደላቸውንም ሁሉ አስረዳቸውና ባይቀበሉ ግን እኔ ይፈርድባቸዋለሁ ባለኝ ጊዜ ወደ ቦታዬ መልሶኝ በግሬ ካቆመኝ በኋላ ከኔ ተሰወረኝ። ራሳቸውን አርቀው ይህራይ የአቡነ ሀብተ ማርያም ነው ካሉ በኋላ ራሳቸውን አቅርበው ያን ጊዜ አለቀስኩኝ አሉ። ከዚያች ቀን ጀምሮ በመንፈስ ቅዱስ ተገልጦለት ያልተደረገውን እንደተደረገ ያልመጣውን እንዳለፈ፣ ከሰማይ በታች ከምድርም በላይ ያለውን የተሰወረውን ሁሉ አወቀ። ሁሉን ከተናገረው ጭምር እንደ ጎርጎሪዎስና እንደ ዮሐንስ አንድነቱን ሶስትነቱን ሲናገር በመዓልትም በሌሊትም ከአፉ ሳያቋርጥ አምስት ቀን ኖረ። አምስቱን መነኮሳት ካነጋገሩ ድምፅ የተነሳ እያደነቁ ርስ ድርሰቱን ሲሰሙ ሰነበቱ። ወዳጄ ሀብተማርያም በአምስቱ ቀን የተናገረውን ምስጢር እስኪሞት ድረስ ለማንም ለማን እንዳትናገሩ የሚል ፍጹም ኃይለ ቃል ከሰማይ ወደ እነርሱ መጥቶ ተነገረ። ከሞተ በኋላ ግን ያስተማረውንና የተናገረውን ሚስጥር ለሚያስተውል ሰው ንገሩ የሚል ነው። ሊህም ክቡራን ሰዎች ይህን ከሰሙ በኋላ ስላዩ ስለሰሙት ነገር እጅግ ደርን ተደነቁ። የተገለጠለትም ሚስጥር የተነገረባቸውም ምላታት የታወቁ ናቸው። እንዲሁም ዘጠኙ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓላት ሰላሳ ሦስቱ አምላክን የወለደች የእመቤታችን የቅድስተ ቅዱሳን የድንግል ማርያም በዓላት ናቸው ከኑሳንም የመስቀል በዓላት የአስራ ሁለቱ ሐዋርያት በዓላትና የዮሐንስ መጥምቅም በዓል ናቸው። ትንቢትን የሚያናግር ክብርን የሚያሰጥ መንፈስ ቅዱስ በመጣለት ጊዜ አንድነቱን ሶስትነቱን ለማራቀቅ አባታችን አቡነ ሀብተማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቆ ፊቱን አንድ ጊዜ ሁለት ጊዜ እያማተበ አራቱን ማዕዘን በትምህርተ መስቀል ባርኮ ሰማዩንም ምድሩንም ከባረከ በኋላ አንድ አምላክ በሚሆኑ በሶስቱ ስማምኜ እያመንኩና እየተማጸንኩ ጠላት ሰይጣንን በእናቴ በቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህም ምስክሬ ቅድስት ማርያም ናት፣ ጾም እንደገፋ የምትሆነኝ በዚህም ዓለም በወዲያኛውም ዓለም ለዘላለሙ አሜን። ይህን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደገለጠለት ትንቢቱን መናገር ይጀምራል። የተናገረውም ትንቢት በሌላ መጽሐፍ ተጽፏል። ቅዱሳንም ሁሉ አባታችን አቡነ ሀብተ ማርያም የሚናገረውን ምስጢር ለመስማት ቦታ እስኪጠባቸው ድረስ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ አቡነ ሀብተ ማርያም ካሉበት ይሰበሰቡ ነበር። በሰሙም ጊዜ ስራው ከሰው ተፈጥሮ ልዩ ነው እና ይህን ሰው በምን መስለዋለን? አምላክ ነውን? ወይስ ሌላ መልአክ ነው? ወይስ ሰው እያሉ ያደንቁ ነበር። አባታችን አቡነ ሀብተ ማርያም ግን ያን ጊዜ በልቦናቸው ያሰቡትን አውቆ እናንተ የዚህ ሀገር ሰዎች ሆይ እኔ እናንተ በልቦናችሁ እንደምታስቡት አይደለሁም፣ እኔ የአምላክ ተገዥ ነኝ እንጂ አምላክ አይደለሁምና እንዲህ እንዳትሉ አላቸው። እኔ ፈጣሪ እንዳዘዘኝ እናገራለሁና እነርሱም ይህን ሰምተው የእግዚአብሔርን ስራ እያደነቁ ወደ የቤታቸው ሄዱ። አባታችን አቡነ ሀብተ ማርያምም ከሀገር ወደ ሀገር እስኪ እያባርራቸው ድረስ አጋንምትን እንደ ባሪያ እየገዛ ብዙ ዘመን ኖረ። አቤቱ የእግዚአብሔር ተገዢ አባታችን ሀብተ ማርያም አቡነ ሀብተ ማርያም ሆይ ካንተ ጋር ምን ጠበሳለንና፣ እንዲህ ያደረከን እያሉ ይጮህ ነበር። መላእክት ግን በተንኮል የመጡትን ሴቶችና ወንዶችን እያጠፋ በቦታው ተከታትሞ አቡነ ሀብተ ማርያምን በየዘመኑ የሚያደርገውን ስርዓት ያስተምሩት ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተማርን አቡነ ሀብተማርያምን በአንተ ትምህርት የሚድኑ ብዙ ሰዎች አሉና ማይረገ ቅስና እንድትቀበል ና ወደ ጳጳሱ እንሄዳለሁ። እርሱም በመታዘዙ ደስ ብሎ ትሽ ብሎ መልአኩን ተከተለው። እርሱም ሄዶ ከጳጳሱ ማይረገ ቅስናን ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ፣ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤልም እንደ ሚዜና እንደ ባልንጀራ ከእርሱ ጋር በየጊዜው ሁሉ የእግዚአብሔርን ምስጋና ሲጫወት ኖረ። እርሞ ወደ ነበረበት ሀገርም በደረሰ ጊዜ በቃሉ መናፍስተ ርኩሳን እየነሳ አጋንንትንም አጋንንተንም ከሰው ሁሉ ላይ እያወጣ ታምራትንና ድንቅ ስራን በዚያች ሀገር ውስጥ አደረገ። ከዚህ አስቀድሞ ጓና በምትባል ሀገር ይኖር ነበር። በዚህም አገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርሚያስና እንደ ኢሳይያስ የአንድነትን እና የሦስትነትን ምስጥረ መለኮት ተናገረ። በሀገሩም ያሉ ሰዎች ሁሉ ትምህርቱን ለመስማት ይጣደፉ ነበር። እርሱም የእያንዳንዱም የእያንዳንዱ ክፉውንም በጎንም ቢሆን ስራቸውን እየገለጠ ያስተምራቸው ነበር። ያን ጊዜም መንግሥተ ሰማያት ልትሰጥ ቀርባለችና ንስሐ ግቡ እያለ ስላስተማራቸው ሰምተው በመደንገጣቸው ኃጢአታቸውን አብሯቸው ለነበረ ቄስ እየነገሩ ንስሐ ገቡ። ቄሱም እንደ ኃጢአታቸው መጠን እንደሚገባ ንስሐውን ይሰጣቸው ነበር። አባታችን አቡነ ሀብተ ማርያም በመንፈስ ቅዱስ ኃጢአታቸውን ሁሉ አስተሰርዩላቸዋልና፣ ነገር ግን እንደ ቀድሞ ኃጢአት እንዳትሰሩ አላቸው። ከእንግዲህ ወዲህ ግን በዘላለም ድህነት ጸንታችሁ ትኖሩ ዘንድ በጎ ስራ ስሩ። ይኸውም እርስ በርስ መፋቀር ነውና ክፉ ስራ አትስሩ። አባታችን አቡነ ሀብተ ማርያምም የሚመጣውን ትንቢት፣ ያለፈውን ሚስጥር በማወቅ አብዝቶ ባስተማረ ጊዜ የሀገሩ ሰዎች እርስ በርሳቸው የዚህ ሰው ስራው ምንድን ነው ተባባሉ። እንዲህ የሚናገር የሚመጣውን ምስጢር የሚተረጉም አይሁድ ጌታን ሰይጣን አድሮበታልና ለምን ትምህርቱን ሰሙታላችሁ? እንዳሉ በዚህም ሰው ጋኔን አድሮበ አትሮበት እንደሆነ እንጃ አሉ። ነቢያትም ስለ ክርስቶስ የተናገሩትን ቢት አልፎ ተፈጽሟል። እኩሌቶቹም ሰይጣን ምጽዋት፣ መጽዋቱ፣ መስዋት፣ ሰው፣ ሰንበት አክሩ ይላልን? አሉ። ጌታ በወንጌል ሰይጣን ሰይጣንን ማስወጣት ይችላልን? እንዳለ ወይስ ሰይጣን ሰይጣንን ማስወጣት ይችላልን አሉ። ሰይጣንም ሰይጣንን የሚያስወጣው ከሆነ እርሱ በርሱ ተለያየ፣ መንግስቱስ እንደምን ትጸናለች? እንደ ወንጌል ሀተታበል እርሱ በርሷ የምትጣላ መንግስት ፈጽማ ትጠፋለች እንደሚል። ወይስ ሰይጣን ጾምን ጸሎትን ይወዳልን? ይህንን ስራ ተውና ለአንድ ጊዜስ እንኳን በጎ ስራ ልስራ ባለ ጊዜ ስመ ስላሴን ጠርቶ በመማተብ አይጀምርም። ንዑድ ክቡር የሚሆን አባታችን አቡነ ሀብተ ማርያም ግን ስራውን ፊቱን በማማተብ ይጀምራል። ከሚመጣ መቅሰፍት የተነሳ ለምድሪቱ ወዮላት፣ ይልቁንም በዚች ሀገር ላሉ ሰዎች ወዮላቸው ሲል መንፈስ ቅዱስ በላያቸው ላይ ቃልን አሰማ። የመረጥኩትን ወዳጅን ንቀውታል አቃለውታልና እነርሱን ብቻ የናቁ ያቃለሉ አይደሉም፣ እርሱን ብቻ የናቁ ያቃለሉ አይደለም፣ እኔንም ናቁኝ አታለሉኝ እንጂ እኔ ፈጽሜ ንቄያቸዋለሁ፣ ንቄያቸዋለሁና፣ ወዳጄ ሀብተማርያምን ግን እኔ እንደ ሙሴ መርጬ ከሁሉ ህዝብ በላይ ሾማለሁ። ሌላ መልአክ፣ አቤቱ በደምህ የዋጀሃቸው ህዝብ እንዳይጎዱ ተቆጥተ በህዝቡ ላይ መዓትህን አታውርዳለው ለምልክት ይሄ የመቅሰፍት እድል በሀጣን ላይ አድርግ እንጂ። ጌታም መላኩን እኔ የወደድኩትን አደርጋለሁ ላንተ ከዚህ ምን አለህ ብሎ መለሰለት። እኔ ግን ወዳጄ ሀብተ ማርያምን ወዳጄን ከናቀች ቃልን ካቃለለች ከዚች ሀገር አወጣዋለሁ። መላኩም ይህን ቃል ሰምቶ ፈጥኖ የወጣ ዘንድ አባ ሀብተ ማርያምን አዘዘም ከዚህ ሀገር ተነስቶ ወደ ሌላ ሀገር ይሄድ ዘንድም ስለታዘዘ አባታችን ቅዱስ አቡነ ሀብተ ማርያም የመልአኩን ቃል ሰምቶ ሁላጓቶ ወደምትባል ሀገር ሄዶ ኖረ። ካጓና ሰዎች አውራጃ በወጣ ጊዜም አነበጣ መጥቶ መሬቱን እስኪልስ ድረስ ሳሩንም ቅጠሉንም ሳይቀር በሀገራቸው ያለውን ሁሉ በሀገራቸው ያለውን እህል ሁሉ ጨርሶ ሰዎችንም ለወሬ አንድ ሰው እንኳን ሳያስቀር ቸነፈር ፈጃቸው። አባታችን አቡነ ሀብተ ማርያም ግን ባለ ዘመን ሁሉ ፈጽሞ ከበረ ገነነም። ወሬውም በአለም ሁሉ ተሰማ። ብዙዎች ሰዎች ከሮማ፣ ከግብጽ ካስቄስ ሲያድ ከሚባል ገዳምም እየተነሱ ወደ እርሱ ይመጡ ነበር። ከሀገሩም ሁሉ ባንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነርሱ በላይ ከፍ ከፍ አድርጎታል እና እጅ መንሻውን እየሰጡ ከጎበኙትም በኋላ የሚሹትን ነገር ሁሉ እርሱን ይጠይቁት ነበር። እርሱም የሚመጣውን እንዳለፈ የሚደረገውንም እንደተደረገ አድርጎ ይነግራቸው ነበር። እርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሰሩትን ስራ ይነግራቸው ነበር። እነርሱ እውቀቱን እያደነቁ እግሩን እጁን ሲስሙት፣ እርሱም እንደነሱ እያንዳንዳቸውን ይሰማቸው ነበር። እርሱም ብቃታቸውን አይቶ ስራችሁ እንዲህ ሲሆን ለምን ወደኔ ትመጣላችሁ? አላቸው። ነሱም በማናቸውም ስራ እግዚአብሔርን በለመን ነው ጊዜ እርሱም በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተማርያም የሚባል ወዳጅ ያለና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ነው አሉት። የእግዚአብሔርን ቃልንም ስለሰማን ሰማ ወደ አንተ መጣን። እርሱም ከሩቅ መምጣታቸውን እያደነቀ ቅዱሳኑን በፍቅር አንድነት ይሸኛቸው ነበር። አባታችን አቡነ ሀብተ ማርያም ከዚህ ዓለም በሞት እስኪለይ ድረስ ከሩቅ እየመጡ ቅዱሳን ዘወትር ሲጎበኙት በእንዲህ አይነት ስራ ኖረ ዳግመኛም አብረውት የሚቀመጡ ሶስት ልጆች ነበሩ አባ ሀብተማርያምም ልጆቹን ልጆቼ እኔ ሳላያችሁ እንዳትበሉ እንዳትጠጡም አላቸው። ከሶስቱ ብዛት ከስስቱም ብዛት የተነሳ ያደረበት ሰይጣን በመብል ምክንያት ይሁዳን እንዳታልለ እናንተንም እንዳያታልላችሁ እኔ ሳላያችሁ እንዳትበሉ ያላቸው ነፍጎ አይደለም፣ ከጠላት ወጥመድ ሊጠብቃቸው ነው እንጂ። እነርሱ ግን አባታችን አንተ እንዳዘዝከን እሺ አንበላም ካሉ በኋላ እነርሱ ግን ከርሱ እየተሰረቁ ይበሉ ነበር። አባታችን አቡነ ሀብተማርያም አድሮበት ባለ በመንፈስ ቅዱስ እየተደበቁ ሲበሉ አውቆ የተንኮሉ የበዛውን ከነሱ አንዱን ልጅ ከኔ ጋር መኖር አይገባህምና ከኔ ተለይተህ ሄደህ በወደድከው ተቀመጥ አለው። እርሱም ተባሮ የትም ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞተ። ሶስተኛውን ግን ዘመዶቹ አታለ ወደ ሀገራቸው ይዘውት ሄዱ፣ ከእነርሱም ጋር አኖሩት። አባታችን አቡነ ሀብተ ማርያምን ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። እንዲህም ባለ ስራ ሳለ ልጁን የቀሙትን ሰዎች ቸነፈር የሚባል ደው የያዛቸው፣ የሀገሩ ሰዎች ግን እንደ ሀገራቸው ልማድ ከከተማው አርቀው ወደ በረሃ ቀሳ አወጧቸው። አባታችን አቡነ ሀብተ ማርያምም ደዌያቸውን ሰምቶ ከቤታቸው አውጥቶ ወደ በረሃ ቀሳ እንዳወጧቸው አውቀው አዘነ። ብታምም አልጠየቃችሁኝም የሚል የወንጌልን ቃልም ቃል አስቦ ሊጠይቃቸው ወደ እነርሱ ሄደ። ደርሶ የሰሩትን ኃጢያትንም ባናዘዛቸው ጊዜ ግዜ እነርሱም የሰሩትን ኃጢያት አምኖ ቢናዘዙለት ለበሽተኛ እንደሚገባ አድርጎ ንሳውን ሰጣቸው። እርሱም ስለ እነርሱ እየለመነ ወደ እግዚአብሔር ካመለከተ በኋላ ተመልሶ ወደ ማደሪያው ሄዶ ተቀመጠ። ጠይቆ ሲመለስም አጋንንቶ የተከተሉትና አባታችን አቡነ ሀብተማርያም በግልጽ አይቶ የቸነፈር ሰራተኞች እንደሆኑ ባወቀ ጊዜ ወደ እርሱ ቀርበው እንዳይዳስሱት በእግዚአብሔር ስም ካማላቸው በኋላ አሰናብቶ ወደ ቦታቸው ሰደዳቸው። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለግሉ ለእግዚአብሔር ለዘላለሙ ክብር፣ ምስጋና አይግባውና የአባታችን የአቡነ ሀብተማርያም ልመናው ረድኤትና በረከቱ አማላጅነቱም በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁልጊዜ ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይ ላይ የምንሰበሰብባትን ይህችን የጉባኤ ቦታ አባርቁ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብርዕ ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛ እና ሁሉም በአማለጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያ ከታዘዘ መቅሰፍት ይሰውርልን። ይህንንም ጦርነት በቃ ይበልን። የሞቱትንንም ሁሉ ነፍሳቸውን በአብርሃም በኢሳቅ ባይጥቆ አጠገብ ያሳርፍልን ለዘላለሙ አሜን።